ውድ ጓደኞቼ ቪዲዮውን ላይክ እያደረጋችሁ ዛሬ አብረን እንዋል። አንዳንዴ ከፍትፈታም ወጣ ብለን የቀን ውሏችን እናሳያችሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ መላው አለም የምትገኙ የፋሲካ ቲዩ ቤተሰቦች ሰላም እንዴት ናችሁ? ፈያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ዛሬ የቤተሰቡ ስብሰባ አለን የቤተሰቡ ስላችሁ ያው ያያቴ የልጅ ልጆቿ ተሰብስበን ስብሰባ አለን በየወሩ ና ዛሬ ደግሞ ያው ሜዳው አጎቴ ቤት ነው የሚሰበስበን። የአጎቴ ልጅ ነው ማለትም፣ የአጎቴ ልጅ ሚስትናት የምትሰበስብን። እና እስኪ አብረን እንዋል። በነገራችን ላይ ብዙዎቻችሁ ፈርዶስ ፊልተር ለምን አትጠቀሚም ትልኛላችሁ፣ ትልኛላችሁና እስኪ በኦርጂናል ፊት ነው የሚሻለው ቪዲዮ መስራት ወይስ በፊልተር ነው? እስኪ ኮመንት ላይ አስቀምጡልኝ ማለት ነው። ግቢውን ደረስን። አንኳኳሁኝ፣ ተከፈትኩ። በነገራችን ላይ ይቺ የቤቱ ልጅ ናት ማለትም ያጎቴ ልጅ ናት። ፍርዱስ ወይም ደግሞ ትግስት ትባላለች ማለት ነው። እስኪ ወደ ቤት አብረን እንዝላቅ። በነገራችን ላይ ማንም ሳይደርስ ቀድሜ የደረስኩት እኔ ነኝ። ማንም አልመጣም። መጀመሪያ እኔ ነኝ የደረስኩት። መጀመሪያ የሳምኳት የአጎቴ ምራት ናት። ይቺኛውም የአንደኛው አጎቴ ምራት ናት። ምራት ማለት እንግዲህ የአጎቴ ልጅ ሚስት ማለት ነው። ያው ለማስተዋወቅ ያክል ነው እንጂ እኛ ቤት ምራት ልጅ ምናምን የሚባል ነገር የለም። ሁሉም እኩል ነው ማለት ነው። ይችኛዋ ደግሞ እህቴ ናት። ያቺኛዋ አያቴ ናት። ዛሬ የቤተሰብ ትውውቅ ይኖረናል። ቀጥሉ። ይቺኛዋ ደግሞ የአክስቴ ልጅ ናት። ይቺኛዋም የአክስቴ ልጅ ናት። በነገራችን ላይ ያው ብዙ ባዕድ ሰው የለም እዚህ ጋ የአያቴ ሆድ ብቻ ነው። ይሄ የአያቴ የልጅ ልጆቿ ነው የተሰበሰብነው። እና ያው የሆነ ነገር ሲመጣ ስንውልድ፣ የሆነ ፕሮግራም ሲኖርብን፣ እንደዚህ አዲስ ቤት ስንቀይር ምናምን ምናምን ነገር እንሰበሰባለን የልጅ ልጆቿ የአያቴ የልጅ ልጆቿ እንዴት ነው ማስረዳቸው ገብቷቸዋል ብዬ አስባለሁና ና ያው በጣም ብዙ ነን። ወደ ሰላሳ ሰላሳን ሞላ ወደ ሀያ ሰባት ምናምን ነን። ያው እንግዲህ እዚህ ያለን ማለት ነው እየተሰበሰብ ነው ያክል በጣም ጨርሰው አልገቡም ውጭ ሀገር ያሉት ደግሞ መዓት ናቸው ከእነሱ ጋር ወደ አርባም ልንጠጋ እንችላለን ማሻአላ አያቴ የልጅ ልጆች ሞልተዋታል ማለት ነው እና ጓደኞቼ እንግዲህ በዚህ መልኩ ነበረ አቀባበል እየተደረገልን በነገራችን ላይ እዚህ ጋር ትቀረጫለሽ። አልቀረጽም፣ እየተከራከርን ነበረ። በነገራችን ላይ በደንብ ተዋውቃት፣ ከዚህ በኋላ ከእኔ ጋር አብረን እንሰራለን። ያው ፍርዶስ ወይም ደግሞ ትዕግስት ትባላለች ብያችኋለሁ። በሌላ ቪዲዮ ደግሞ ራሷን በደንብ ታስተዋወቃችኋለች ማለት ነው። መቼስ እስኪ እንመሳሰላለን እንዴ? ኮመንት ጻፉልን ብዙ ሰዎች ሰርጉ ላይ እህትሽናት እንዴ እህትሽናት እንዴ ስትሉኝ ነበረ። ያጎቴ ልጅ ናት ማለት ነው። የእሷ አባትና የኔ አባት ያው ወንድማማች ናቸው። ስብሰባው ደግሞ የነሱ ቤት ነው። የምትሰበስበን ደግሞ የወንድሟ ሚስት ናት ማለት ነው። ያው ከስምንት ወር ወይም ከሰባት ወር በፊት ያገባው ልጅ ሚስት ናት የምትሰበስበንና እኛ ቤት የሚገርማችሁ ነገር በጣም ደስ የሚል ፍቅር አለ። ሞክሩት እስኪ ይሄንን ስብሰባ ማለት ነው። ያው ስብሰባ ማለት ለገንዘብ አይደለም ባይዘው የምንሰበሰበው ሰው እንዳይራራቅ፣ በቃ በጥሩም በደጉም እንድንገናኝ እንደዚህ አለ አይደለ። ብቻ በደንብ ቀረቤታ እንዲኖረን፣ እንዳንረሳሳ፣ እንድንጠያየቅ ያለው ነገር ደግሞ እንደ ቤተሰብ እንድንወያይ ነው። ይሄ ስብሰባ እየሰበሰብ ነውና አልሐምዱሊላ አሁን እየተጠናከረ ነው። ያው በቅርብ ሰዓት ነው የጀመር ነው። ከጀመር ነው አንድ አመት አልሞላም። በጣም ያልገቡ ደግሞ አሉ፣ አረብ ሀገር ቢኖሩ ያው። ይሄ እንዲሁም ሰባተኛ ነው ሰባተኛ ነው፣ ስድስተኛችን ነው መሰለኝ። አዲስ ነው የጀመር ነው እና ጓደኞቼ እንደዚህ ላችኋለሁኝ ማለት ነው። በነገራችን ላይ የቤቱ ቆንጆ ናት፣ የእኛ ቤት ቆንጆ ናት ብላት ያው መቼስ አያንስባትም አይደል? አስተናጋጅ ምንድነው ይባለው? እንግዳ ተቀባይነቷ ራሱ ይለያል ማለት ነው። እንግዲህ እንደዚህ አይነት ብፌ ተዘጋጅቶልን። በነገራችን ላይ ሁሉንም ሰው አልቀረጽኩላችሁም። ምክንያቱም ያው በካሜራ መግባት የማይፈልጉ ስለነበሩ ሁሉንም አልቀረጽኩላችሁም። ያው አብዛኞቻቸው ደግሞ በኦንላይን ነው የሚጥሉት፣ እነሱ ከሀገር ውጭ ናቸው። ያው በዋትሳፕ ግሩፕ ስላለን በየወሩ ኦንላይን ነው የሚጥሉት ማለት ነው። እና እንግዲህ ተፈደሉ። ምሳ ሰዓት ደርሷል ጓደኞቼ። ያው እንግዲህ እንደዚህ ነበረ ፕሮግራማችን። ያው ባለ ስብሰባዋ ወይም ደግሞ የሰበሰበችን ልጅ አልቀረጽም ብላ ጓሮ ጓሮ ስትል ነበር ማለት ነው። የሆነ ሰዓት ላይ ግን አገኛታለሁ፣ ነግራችኋለሁ። እዚህ ጋ ያክስቴ ልጅ ና አያቴ በቃ ኃይለኛ ወሬ ይዘዋል። ምን እንደሚያወሩ ግን እነሱ ነው የሚያውቁት። ይቺት ባለ ስብሰባዋ ይኸው በነገራችን ላይ ይቺ ሙሽሪት ናት። ከአምስት ወር በፊት ቪዲዮ ለቅቄላችሁ ነበረ። ሙሽራዋ ይቺ ናት ማለት ነው። እና ምሳ እንብላ ጓደኞቼ፣ ውሏችን። ይቺም የአጎቴ ልጅ ሚስት ናት። በጣም ብዙ ናቸው። የአጎቴ ልጅ ሚስት ያጎቴ ልጅ ሚስት ማለት አበዛዋ ያው እንግዲህ እንደዛ ነው። የልጅ ልጅ ፕሮግራም ስለሆነ የጎመን ክትፎ አለ፣ እዚህ ጋ ሰላጣ አለ፣ አልጫ አለ፣ ቀይ ስር አለ፣ ጎመን አለ፣ ምስር አለ። በትንሹ ወደ ስድስት አይነት ነው መሰለኝ ስን ወደ ሰባት አይነት ምግብ ነው ተፈደሉ። የኢትዮጵያ ምግብ በተለይ ደግሞ እንደዚህ ቡሌ ሲሆን አልናፈቃችሁ? ኑ ተፈደሉ። የሰራው ባለሙያ ነው። ምግቡ እሟ ነበረ፣ እጅ የሚያስቆረጥም ነበር ና። ከምግቡ በኋላ ደግሞ የቤተሰብ ፕሮግራም የሚል ኬክም ተሰርቶልን ነበረ። ባይ ዘዌ ሜድ ኢን የሳውዲ ምርት ነው።

በመጨረሻም ኬካችን ቆረስን። በነገራችን ላይ ያው ይሄ ሁሉ የምታዩት የአያቴ የልጅ ልጅ ነው፣ የወንድና የሴት ማለት ነው። በዚህ መልኩ ተሰብስበን ነበረ። አልሐምዱሊላህ አያቴ ይሄን ስላየች ማለት ነው። በነገራችን ላይ አያቴ በጣም ተጎታለች በአባቴ ሀዘንና በቃ መቼም የበፊቱ ፈገግታውን ላገኙዋል አልቻልኩኝም። ምንም እንትን ብንል ማለት ነው የቤተሰቡ ፕሮግራም የሚል እንደዚህ ኬክ አሰርተው ነበረ የጠበቁት። በጣም ያምር ነበር። ነምበር ዋን ብየዋለሁ ይሄ ስብሰባ። ያው እንግዲህ ጓደኞቼ ሁላችሁም በየቦታችሁ ቤተሰብ ካላችሁ ይሄን ስብሰባ ሞክሩት። ለዚህ ቪዲዮ ደግሞ በትንሹ 3000 ላይክ ፈልጋለሁ። እወዳችኋለሁ። ፕሮግራማችን ከወደዳችሁት ቪዲዮውን ላይክ አድርጉልን።